ኢትዮጵያ ይቀረሽ ማት ባል መልከኛ ናት። የተፈጥሮና ሰው ሰራሽ መስህቦቿ መለያ መልኳን የቀደምት ስልጣኔ የባለቤት መሆኗ ግንባር ቀደምትነቷን ብራና ፍቃ ቀለም በጥብጣ ጥበብ መከተቧ ብርሃንነቷን ዜማ ድርሳ ዓለም ማስደመሟ ምጡቅነቷን የአስተዳደር ስርዓት መመስረቷ ዲሞክራሲያዊነቷን ዘመን ቀምራ ጊዜ መመተሯ ሊቅነቷን ለሉዓላዊ ግዛቷ ግስላ መሆኗ ነጻነቷን የድል ቀንዲል የጀግኖች ማማነቷ አሸናፊነቷን የሚያመላክቱ ዘውትር የማይነጥፉ ከብዙ ጥቂቶቹ ሰርካዲስ የሆ የሆኑ ውበትና ሞገሷ ናቸው። የድንቅነሽ ምድር የሰው ዘር መገኛ የ13 ወር ጸጋ መለያ ምልክቷ ናቸው። ታዲያ ከእነዚህ መለያ ምልክቶቿ ባለፈ በብዙ መንገድ የሀገር ውስጥ እንዲሁም ዓለም አቀፍ ቱሪስቶችን ቀልብ በጉልብ ለመሳብ የሚያስችሉ የበርካታ ብሔሮች ብሔረሰቦችና ህዝቦች ባህላዊ ሃይማኖታዊና ታሪካዊ መስህቦችን ብሎም ሰው ሰራሽና ተፈጥሯዊ የቱሪዝም መዳረሻዎችን በአራቱ አቅጣጫዎች የታደለች መሆኗ አያጠያይቅም። ይሁን እንጂ ኢትዮጵያ ካላት የቱሪስት መስህብና ጸጋዎች አንጻር መታወቅ በሚገባት ያህል ታውቃለች፣ መጠቀም በሚገባትም ያህል ተጠቅማለች ማለት አያስደፍርም። በመሆኑም ይህንን እምቅ ሀብት ተጠቅሞ ሀገርን ከማስተዋወቅና መልካም ገጽታ ከመገንባት ጎን ለጎን የውጭ ምንዛሪ ለማሳደግ እንዲያግዝ በኢትዮጵያ የማክሮ ኢኮኖሚ እድገት ውስጥ የቱሪዝም ዘርፉ በአገር በቀል የኢኮኖሚ ማሻሻያ ዕቅድ ውስጥ በማካተት ጉልህ አስተዋጽኦ እንዲኖረው በዋጅ ተደግፎ መተግበር ከጀመረ ውሎ አድሯል። በዚህም መሰረት በኤፌዴሪ የሕዝብ ተወካዮች ምክር ቤት የንግድና ቱሪዝም ጉዳዮች ቋሚ ኮሚቴ በደብረ ብርሃንና ባህር ዳር ከተሞች በመገኘት የማክሮ ኢኮኖሚ ማሻሻያው ተከትሎ በቱሪዝም ዘርፉ እየተከናወኑ ያሉ ተግባራት ምን እንደሚመስሉ፣ እየተመዘገቡ ያሉ ውጤቶች በምን ያህል ደረጃ እንዳሉ ለማረጋገጥ አላማዎችን በመንደፍ የመስክ ምልከታ አከናውኗል። እንደ ተወካዮች ምክር ቤት የንግድ እና ቱሪዝም ጉዳዮች ቋሚ ኮሚቴ አባላት ቼክ ሊስት ተዘጋጅቶ ነው የመጣ ነው። ይሄ ቼክ ሊስት ደግሞ አስፈጻሚ አካሉን ያው ከተሰጠን ተግባርና ኃላፊነት አንጻር ክትትል ቁጥጥር የማድረግ ስራ ነው። ከዛ አንጻር አላማው ምንድን ነው? ተቋማትን የመደገፍ ክትትል የማድረግና የመቆጣጠርም ተግባር ለማከናወን ነው። ወደዚህ የመጣ ነው። በደብረ ብርሃንና ባህር ዳር ከተሞች እየተከናወኑ ያሉ የቱሪዝም መዳረሻ ስፍራዎች የአገር ኢኮኖሚ ላይ ጠንካራ አስተዋጽኦ እንዲኖራቸው ለማድረግና በዘላቂ መሰረት ላይ እንዲጓዝ ለማስቻል በርካታ ስራዎች እየተከናወኑ ይገኛል። ይህም በመስክ ምልከታው በተግባር የታየ ጠንካራ አፈጻጸም መሆኑ ተገልጿል። በርካታ ጥንካሬዎች አሉ። የመጀመሪያው ነገር እቅድን ወደ ተግባር ከመለወጥ አኳያ ቱሪዝም መምሪያው የተለያዩ ቅርሶች፣ መስህቦች እንዲሁም ደግሞ የተለያዩ ነገስታት የነገሱበት ከተማ ነው ደብረ ብርሃን። በርካታ ታሪካዊ መስህቦች ያሉበት አካባቢ ነውና ከዚህ አንጻር ያሉንን ጥሪቶች መሰረት በማድረግ የተደራጀ መረጃ ነው ያገኘ ነው ከተቋሙ አንጻር ያንን መረጃ ደግሞ መሰረት በማድረግ መስክ ላይ የተንቀሳቅሰን ያየንበት ሁኔታ ነው ያለው የመሰረተ ልማት መዳረሻ አዳዲስ የመሰረተ ልማት መዳረሻ ምን እንትን ከማለት አኳያ በተለይ አጼ ዮሐንስና አጼ ሚኒልክ ስምምነት የፈረሙበት ቦታ ልች ቀበሌ ላይ ደርሰን ያየንበት ሁኔታ ነው ያለው። እሱን ቦታ ስናይ አዳዲስ ቀበሌው በራሱ በህዝቡም ህዝቡም በትብብር የሰራው መንገድ አለ። 3 ኪሎ ሜትር መንገድ ያ ማለት ለመስቦቻችን የተሰጠን ልዩ ትኩረት ያሳያል ማለት ነው። ሁለተኛው ያየነው ያጼ ዘራ ያዕቆብ ቤተ መንግስትንና ሀውልቱንም ያየንበት ሁኔታ ነው አለ። ሦስተኛው ብርሃን ወረደ ተብሎ በሃይማኖታዊ አስተምሮ የተሰጠበት ቦታ ላይ በተለይ የስላሴ ቤተ ክርስቲያን በአዲስ መልክ በቅርጽ ጥበቃ ባለስልጣን እንዲጠገን የማድረግ ና ቦታውም የተለየ ቦታ ተሰጥቶት ታጥሮ የታየለበት የታየበት ሁኔታ ነው ያለው። ያም ብቻ አይደለም። አዲስ ሙዚየም ከማቋቋም አኳያ እግቢው ላይ አዲስ የሙዚየም ግንባታ ስታንዳርዱን የጠበቀ የሙዚየም ግንባታ ከማድረግ አኳያ በርካታ ስራዎች እየተሰሩ መሆናቸውን እያየንበት ሁኔታ ነው ያለው። አንደኛው ምቹ የማድረግ ስራ የሰራነው እንደኛ ከተማ ይሄን ከተማ በመቆርቆርም ጥንታይነቱን ለምሳሌ የቀድሞ ስማ ተጉለት ከዛ ቀጥሎ በ12ኛው መቶክፍለገ ዘመን ደብረ ኢባ የተባለች ነገር ግን መጋቢት አስ 14 46 ብርሃን በከተማው መሀል በአጼ ዘራይቆ ዘመነ መንግስት ወረደለት ተብሎ ደብረ ብርሃን የሚለውን የሁኗን ስያሜ እንድት ያደረገው ንጉስ ሀውልቱን በመሀል ከተማው ላይ በህብረተሰብ ተሳትፎና በመንግስት በመሰራጡ አንዱ ይሄ ነው። ሁለተኛው የወቅቱ የመንግስት ትኩረት መስጠት እኛም ቱሪዝም ልማት ብለን እንድንነሳና እንድናቅድ ለህዝብ ውይይት እንድናደርግ በተለያዩ ሚዲያዎች ፕሮሞሽን እንድንሰራ መሰራቱ በአራት ዶክሜንተሪ ፊልሞች በተለያዩ ሚዲያዎች በከተማችን ማስተዋወቅ እና በዜና ረገድ ክልሉ ከሚሰጠን እቅድ በላይ እጥፍ በመሄድ በሬዲዮም፣ በቴሌቪዥንም፣ በትዊተር፣ በኢንስታግራም፣ በፌስቡክ ይህንን ፕሮሞሽን መስራታችን እንደ ጥሩ አጋጣሚ ነው ወስደው። እንደ ኢትዮጵያ በጣም ያው የሚታወቅ ነው ኢትዮጵያና ቱሪዝም ገና በደንብ አላለማ ነውም እንጂ የዓለም አንድ ትልቅ የቱሪዝም መዳረሻ ተብላ የምትወሰድ ሀገር ነች። ከዚህ ውስጥ ደግሞ የአማራ ክልል አንዱ ነው። የኢትዮጵያ የቱሪዝም ጸጋዎችና ሀብቶች ከተባሉ የአማራ ክልል አንዱ ነው። በዚህ ክልል በርካታ በአገር ደረጃ በዩኔስኮ ዓለም አቀፍ ቅርስ ሆነው የተመዘገቡ መዳረሻዎች አሉ። ባህር ዳር ከተማም አንዲት መዳረሻ ናት። የኮንፈረንስ ቱሪዝም መዳረሻ ነች። በተመሳሳይ በዙሪያው አባይ ወንዝና ጣና እንደ አንድ ውበት የሆነች ናት። በጣና ውስጥ በርካታ ቅርስ ያሉበት አብያተ ክርስቲያንና ገዳማት ያሉበት ነው። ሀይቁም በጣም ትልቅ የተፈጥሮ ሀብት ነው። በዓለም በዩኒስኮም የባዮስፌር ሪዘርቭ የብዝሃ ህይወት ጥብቅ ስፍራ ተብሎ የተመዘገበ ነው። ከዛም ባሻገር በዓለም ቅርስነት ለማስመዝገብ ኖሚኔሽን ሊስት ወይም ቴንታቲቭ ሊስት ውስጥ ገብቶ አስፈላጊውን የማኔጅመንት ፕላን እያጠናቀቅን ያለ ነው። በቅርብ ጊዜ የዓለም ቅርሱ ነው እንትን የማድረጋ የመመዝገብ እድል ያለው ስራ እየሰራን ነው። በዚህ ባለፈ በሁለቱ ከተሞች እየተከናወኑ ያሉ የቱሪዝም መዳረሻ ስፍራዎች ጥገና ጥገናና ስፍራዎችን ለጎብኚዎች ምቹ ከማድረግ ጋር በተያያዘ እየተሰራ ያለው ስራ ሊቀጥል የሚገባ መሆኑ ተገልጿል። ሀገራችን የብዙ መስህቦች፣ ታሪካዊ ቅርሶች፣ የሚዳሰሱ የማይዳሰሱ ባህላዊ ቅርሶቻችን በርካቶች ናቸው። እነዚህ ቅርሶች ሌሎችም አካባቢዎች ላይ በተመሳሳይ መልኩ በርካታ የቱሪስት መስህብ ቦታዎች አሉ፣ እንደ ሀገር ማለት ነው። እና እነዚህ እንደ ሀገር ያሉን ቅርሶች ተለይተው ተጠግነው እድሳት ተደርጎላቸው ከትውልድ ትውልድ እንዲሸጋገሩ ለማድረግ በመረጃነት አደራጅቶ ከመያዝ አኳያ ያየነው ነገር በርካታ ተግባራት እየተሰሩ መሆኑን ያየንበት ሁኔታ ነው ያለው። እነዚህ ቅርሶች ለትውልድ እንዲሸጋገሩ፣ እንዲሁም ሌሎችም አካባቢዎች ላይ ያሉን በርካታ መስህቦች አሉ። እነዚህ መስህቦች እንዲታደሱ በተለይ እድሳት ሲደረግ የነባር ቅርጽና ይዘታቸውን የጠበቁ እንዲሆን ከማድረግ አኳያ በሌሎችም አካባቢዎች ጥገናዎች ይካሄዳሉ፣ እድሳቶች ይካሄዳሉ። ግን ቅርጽና ይዘታቸውን ጠብቀው መታደስ ይኖርባቸዋል ብዬ አስባለሁኝ። ቱሪዝም መዳረሻ ልማት በተመለከተ እንደ ሀገር ሶስት ሀብቶች አሉና አንደኛው የተፈጥሮ ሀብት ነው ያለን ታሪካዊ ሀብትና የባህላዊ ሀብቶችን በመጠቀም ነው የቱሪዝም መዳረሻ ልናለማ የምንችለው። ከዚህ ረገድ ደብረ ብርሃንም በታሪኳ እንደሚታወቀው የመካከለኛው ታሪክ መነሻ በመሆን ያገለገለ ከተማ ስለሆነ በርካቶች የታሪክ መነሻዎች አሉ። ሁለተኛው በተፈጥሮን ስንመለከት ለማይስ ቱሪዝም በተለይ ለሚቲንግ ኮንፈረንስ፣ ኤግዚቢሽን ለማካሄድ አየር ንብረቱ ምቹ ነው። አንዳንድ አካባቢዎች ከሰዓት በኋላ ስብሰባ የማይካሄድባቸው ናቸው። እኛ ጋር ግን እስከ ምሽቱ 12 ሰዓት ድረስ ብታካሄድ የአየር ንብረቱ በተፈጥሮ የተሰጠ ነው። ተራሮቹ፣ ወንዞቹ ለምሳሌ የከተማው መሀል ሰንጥቆ የሚሄደው በርሳ ወንዝ ላይ የኢኮቱሪዝም ስራ መስራት ያስችለናል እና ወንዙን ተጠቅመው ደግሞ ታሪካዊም የሰው ሰራሽም መስህብ አለን የጥንታዊ ኃይል ማመንጫ ጭምር ያለበት ከተማ ስለሆነ እነዚዚህ በመጠቀም የተፈጥሮ ጸጋ ያላት ከተማ ስለሆነች የተፈጥሮ ቱሪዝም መዳረሻ ለመስራትም ያመችናል። ሶስተኛው ካልቸራል ወይም ባህላዊ መዳረሻ ለመስራት ለምሳሌ በባህል ውስጥ የሚካተቱት እነ ጥምቀት፣ ገና፣ መስቀል ይህን ስንወስድ የነገስታቶቹ የልደት ቀን የአድዋ በዓልን ስንወስድ በባህላችንም በሃይማኖታችንም እነ ኩኬለሽ ማርያምን፣ ሰሚነሽ ማርያምን፣ ስጉሯ ማርያምን፣ ደብረ ብርሃን ቅዱስ ስላሴ ብርሃን የወረደበትን ብንወስደው ሰፊ የኛ ሳናቀው የትራቭል የቪዚተር ኤንድ የቱሪስት መዳረሻ ከተማ ነው በራሱ ጊዜ። እዚህ ላይ ትንሽ ብንጨምርበት ህብረተሰቡ እና መንግስት ተጋግዞ፣ የመዳረሻ ልማት በባህሪው ሰፊ ነገር የሚይዝ ነው። መዳረሻ ለማ ስንል መሰረታዊ ፍላጎቶችን ማሟላት አለብን፣ እንደ መንገድ፣ መብራት፣ ውሃና በአንድ አካባቢ ላይ ተከልሎ የሚለማ መዳረሻ መኖር ከቻለ አንድ አካባቢ መዳረሻ አለው ብለን እናስባል። ያ መዳረሻ ዓላማው የቱሪስት ቆይታውን ከነበረበት መጨመር ማስቻል ነው። ለምሳሌ አንድ ቀን የቆይ ከሆነ ወደ ሁለት ቀን፣ ሁለት ቀን የቆይ ከሆነ ወደ ሶስት ቀን እንዳድር። ይሄውም ደግሞ የቆይታ ጊዜው አስፈላጊነት ያለውን ገንዘብ አሟጦ ከተማው ላይ እንዳወጣና ኢንቨስት እንዲያደርገው ለማድረግ ነው። በዚህ ረገድ ኢንቨስተሮች፣ የሃይማኖት ቱሪስቶች፣ ስፖርተኞች የተለያዩ መስሪያ ቤት ከክልል ከሀገር አቀፍ የስብሰባ ቦታዎች ወደኛ ቢመጡ ከሀገር አቀፍ ቀረቤታችን 130 ኪሎ ሜትር ላይም ስለሆነ የሎኬሽን አቀማመጣችን በራሱ እንደ አንድ ተፈጥሮ ይመች ሁኔታ እንወስደዋለን። እና ጀማመርናቸው ነገሮች አሉ። ለምሳሌ ልቼ ቤተ መንግስት እዚህ ከተማ ነው ያለው። አገራዊ ስምምነትን የሚያሳይ የሚያስተምር አንዱ ትልቁ የሀገራችን ሀብት ልቼ ስምምነት ነው። በሕብረተሰቡ ተጠብቆ እኛም ለማልማት በቅድ ሳይት ሰርተንለት እየሰራን መሰረተ ልማት 3 ኪሎ ሜትር መንገድ ጀምረንበታል። እሱ ቢለማ በዙሪያው ያሉ ሶስት አራት መዳረሻዎችን አካቶ አንድ የቱሪዝም መዳረሻ ሊሆን የሚችል ትልቅ ሰፊ ከተማ ነው። ሁለተኛው ከተማ የንጉስ ሣህለ ሥላሴ ቤተ መንግስት አንጎለላ ኪዳነ ምህረት ነው። ልቼ ከዚህ ከከተማው 7 ኪሎ ሜትር ላይ እናገኘዋለን። አንጎለላን ደግሞ 10 ኪሎ ሜትር ላይ የምናገኘው ነው በጅሩ መንገድ በኩል። ይሄኛው እንዳልኳችሁ የንጉስ ሳለስላሴ ቤተ መንግስት ብቻ ሳይሆን ምኒልክ የተወለዱበት የተወለደበት እንቁላል ኮሶ መንደርም ያለበት ነው። የንጉስ የፊታውራሪ ገበየው አጽም የሚገኝበት ነው። በ1487 የኪዳነ ምህረት ገዳም የተቆረቆረ ጥንታዊ ገዳም እና ብዙ ፈውስ የሚሰጥ ገዳም ያለበት ነው። የአካባቢው ምቹ ሁኔታ የአየር ንብረቱም ከከተማው ሞጣ ብሎ ንጹህ አየር የሚገኝበት ቦታ ስለሆነ አሁን ከዚህ እስከ ጆሁር ድረስ የሚሄደው 10 ኪሎ ሜትር አስፋልት መንገድ እየተጠናቀቀ ያለ ምቹ የቱሪዝም መዳረሻ ሊሆን የሚችል ግን ደግሞ ፓርኪንግ፣ የሆቴል ካፌና ሬስቶራንት ህብረተሰቡ የሚሰራቸው የጫኝና አውራጅ መደራጀት፣ የቱሪዝም ምግብ ማዘጋጀት ስራዎችን መስራት ያለበት ማህበረሰብ በድጋፍ የምንጠይቅበት ነው። ቅርሱ ከጥንታዊነቱ የተነሳ 1250 ካሬ ሜትር ስኩዌር ያለው ቤተመንግስት ነው። ይህ ቤተመንግስት በአገር አቀፍ ባለሙያዎች ተደግፎ ካልተጠገነ በክልላችንም በእኛም አቅም የሚጠገን ስላልሆነ አገር አቀፍ ተጻጽፈን ባለሙያዎችን እየጠበቅን ያለንበት ሁኔታ ስለሆነ ይሄ ቢለማ እንደ ደብረ ብርሃን ሁለት ዊንግ ነው ማለት ነው። ሁለት ክንፍ ነው ማለት ይቻላል። በደሴ መውጫ ያለው ልቼ ቤተ መንግስት፣ በዚ በጅሁር መውጫ ያለው ደግሞ ንጉሠ ኃይለ ሥላሴ ቤተ መንግስት፣ መሀል ከተማ ላይ ደግሞ ዘራይቆብ ቤተ መንግስት፣ ሶስት ቤተ መንግስትና አራት የሃይማኖትና የባህል ሴንተሮች መርጠን ነኝ በድምሩ ሰባት የሚሆኑ የቱሪዝም መዳረሻዎች ለማልማት እንደ አማራ ክልል ብቻ ሳይሆን እንደ ኢትዮጵያ የቱሪዝም አማራጭ ከሌሎች ኢንዱስትሪዎች በቀላሉ ልንሰራበት የምንችለው ስለሆነ አተኮረን ብንሰራ በቀላሉ ስራ እድል ልንፈጥርበት የምንችል በቀላሉ የውጭ ምንዛሬን ልናቃልልና ከችግራችን ልንወጣበት የምንችል ኢንዱስትሪ እንደሆነ የዘርፉ ባለሙያዎችም የጻፉት መዳረሻዎች ምቹ እንዲሆኑ አትሊስት የመንገድ ተደራሽነት እንዲኖራቸው ለማድረግ ተሰርቷል። የአክሴስ ማለት ነው። ከፌዴራል ደረጃ ወደ ክልሉ የአየር መንገዶች፣ ኤርፖርቶች ወደ አራት የሚሆኑ ኤርፖርቶችም አሉ። ለቱሪስት መዳረሻነት አንዱ የመጀመሪያው መስህብ ነው። መስህብ በስፋት መዳረሻዎች አሉን፣ አትራክሽን የምንላቸው መስህብ በስፋት አሉ። ቀጥሎ አክሴሲብል ማድረግ ነው ለቱሪስቶች። ከአክሴሲብል አኳያም የአየር ትራንስፖርትም ከሞላ ጎደል በጣም ጥሩ ነው ብለን ነው የምንወስደው። ግን ቀሪ መሰራት ያለበት ስራ ይኖራል። በየብስም ብዙዎቹ አትራክሽኖቻችን ተደራሽ እንዲሆኑ ለማድረግ ከክልሉ የመንገድ ቢሮ ጋር ተቀናጅተን በመስራት ተደራሽ ለማድረግ እየተሰራ ያለ ስራ አለ። የሚቀር የለም ማለት አይደለም። ቀጣይ ትኩረት ተደርጎ የሚሰራም አለ። ግን ጥሩ አክሰስ ለማድረግ ጥረት ተደርጓል። ይህ በእንዲህ እንዳለ ቋሚ ኮሚቴው እንደ ሀገር ከቱሪዝም የሚገኘው ገቢ በኢኮኖሚ እድገት ላይ ግቡ እንዲሳካ የሚያስችለው በቱሪዝም ዘርፍ ላይ የታዩ ጠንካራ ስራዎች ሲቀጥሉና የቱሪስቶች የቆይታ ጊዜ እንዲራዘም ምክንያት ከሚሆኑ ተግባራት አንዱ የሆቴሎች ጥራትና የአገልግሎት ደረጃ መሻሻል ሲረጋገጥ እንዲሁም ቱሪዝምን ከማስተዋወቅ አንጻር የሚዲያና የፕሮሞሽን ስራ መሆኑ ተጠቁሟል። በቋሚ ኮሚቴ የመስክ አባላት ቀጣይ ተቋማት ትኩረት ሊሹውባቸው ባቸው ይገባል ያላቸውን ነጥቦች ለይተናል። ይተናል ከቱሪዝም አንጻር አንደኛ የአጼ ዘራ ያዕቆብን ቤተ መንግስት ያየንበት ሁኔታ ነው ያለውና ከታለመለት ዓላማው ውጭ የሆነበት ሁኔታ በግቢው ሌሎች አካላት የገቡበት ሁኔታ ስላለ እሱ ከሶስተኛ ወገን ነጻ ሆኖ መታደስ ባለበት ልክ በጀቱ በጀት ተይዞለታል። ያ በጀትም ለታለመለት አላማ እንዲውልና መታደስ በሚገባው ልክ መታደስ አለበት፣ ለትውልድ መሸጋገር ስላለበት ማለት ነው። ሁለተኛው ነገር የመዳረሻ ልማት ላይ አሁንም መሰራት አለበት። አካባቢያችን መዳረሻ ልማቶች ቅድም እንዳልኩት የቱሪስት መስህቦች በርካቶች ስለሆኑ እነዚህ መዳረሻ ልማቶች ለቱሪስቱ ምቹ መደላደል መፈጠር ስላለበት። የመዳረሻ ልማቶች የመሰረተ ልማት ዝርጋታ ሁኔታ ትኩረት ተሰጥቶት መሰራት አለበት። ከዛም ባለፈ ሆቴሎችን አይተናል። ቱሪስቱ አገልግሎት ሰጪ ተቋማት በሚሰጡት አገልግሎት ልክ ነው የቱሪስቱ ቆይታ የሚራዘመውና የቱሪስት አገልግሎት እንዲራዘም ከማድረግ አኳያ ለቱሪስቱ የቱሪስቱ ቆይታ እንዲራዘም ከማድረግ አኳያ የምንሰጠው አገልግሎት ቀና መሆን አለበት። እኛን ወደውን በእኛ ሆቴል ውስጥ ተገቢውን ሰርቪስ ወይም አገልግሎት አግኝተው እንዲቆዩ ይፈለጋል። ቱሪዝም በሆቴሎቻችን እንኳ ስንመለከት እንደኛ ከተማ አሁን ባለው ወቅታዊ ሁኔታ እንኳ እንኳን 3500 በላይ ተቀጥረው በከፍተኛ ሆቴሎች እና በመካከለኛ ዝቅተኛውን ሳን ይዘው ማለት ነው። ይህን ያክል ስራ ድር የፈጠረ ነው በትራንስፖርት ቱሪስት ከሌለ ትራንስፖርት ዜሮ ነው የሚሆነው የሚፈጠረውን የጫማ አጽጆች፣ የጸጉር ቤት ሰራተኞች፣ አነስተኛ ሽሮ ቤቶች ሁሉን ነገር የሚጠቅም ዘርፍ ማለት ቱሪዝም ነው። ቱሪዝም ደግሞ ዋናው የቱሪዝም ኤሌመንት የምንላቸው አንዱ አትራክሽን ነው። አትራክሽን መዳረሻዎቹ ማልማት እነኚህ ቅርሶቹ ማልማት፣ አኮሞዴሽን ነው፣ ሆቴሎች መስራት፣ በስታንዳርዱ መሰረት ተወዳዳሪ መሆን። ሌላው አትራክት አክቲቪቲ ነው፣ እነኚህን ቀልጣፋ አገልግሎት መስጠት። አክሰስ ነው፣ ትራንስፖርት፣ መብራት፣ ውሃ፣ እነዚህን አሟልቶ ተደራሽ ማድረግ። አሚኒቲ ነው፣ የባንክ ስራ የተለያዩ ለቱሪስቱ በቅርቡ የሚያገኛቸው የተለያዩ ቁሳቁሶች ማሟላት እነኝህ እና አሜኒቲ እንላቸው እና በቱሪዝም ኤሌመንት ወይም ኮምፖነንት ኦፍ ቱሪዝም የምንላቸው አምስት ኤ የምንላቸው ስላሉ እነሱን አሟልተን ከሰራን በባለሙያ ከተደገፈ ለኢትዮጵያ ቱሪዝም ቀላል ማለት ነው። በጣም ቀላል ከሌሎች ሀገሮች ተጣጥረው ደክመው ከሚሰሩት እኛ በእጅጉ በ በአምሳ ፐርሰንት ድካም መቶ ፐርሰንት የምናሳካበት ተቋም ስለሆነ ተረባር በመስራት ይጠበቅብናል ቀጥሎ የሚመጣው አኮሞዴሽን ነው ለቱሪስት አኮሞዴሽን ማለት ከአትራክሽኑን መስህቡን ቱሪስቶች ከጎበኙ በኋላ ወይም የሚፈልጉትን ሳክሲድ ካደረጉ በኋላ ማረፊያ ያስፈልጋቸዋል የሆቴል አገልግሎት ያስፈልጋቸዋል ምግብ ያስፈልጋቸዋል ጥራት ያለውና ዓለም አቀፍ ስታንዳርድ ያለው ሩም ይፈልጋሉ ስለዚህ ይህን በማድረግ በትልልቅ በትልልቅ ከተሞች ጥራት ያላቸው ሆቴሎች፣ ሎጆች እና ሪዞርቶች እየተገነቡ ተገንብተው አገልግሎት በመስጠት ላይ ነው ያሉ። ጎርጎራም በጣም ትልቅ የቱሪስት አትራክሽን ሆኖ ተሰርቷል በጠቅላይ ሚኒስትራችን ኢኒሽቲቭ እና ባለቤትነትም ማለት ይቻላል። በጣም ገራሚ የሆነ መዳረሻ ሆኖ ተሰርቷል። የአካባቢውን የኪነ ሕንፃ መሰረት አድርጎ የተሰራ ነው። አንድ መዳረሻ ነው። አኮሞዴሽኑንም ከፍ ያደርገዋል አንድ ደረጃ ኦልሞስት በፋይቭ ስታር ስታንዳርድም ጭምር አገልግሎት የሚሰጥ ስለሆነ በጣም ጥሩ መዳረሻ እየሆነ ነው። በምስራቅ አማራም በተመሳሳይ ከቅዱስ ላሊበላ ጀምሮ እስከ አረርቲ ምንጃር ሸንኮራ እስከ የራምቡንቴ የጥምቀት በዓልን ባህላዊ በዓላትን አጉልቶ እስከ ማውጣት ድረስ በጣም በርካታ መዳረሻዎች አሉ። አኮሞዴሽኖቹም ወይም ደግሞ አገልግሎት ሰጭ ተቋማትን በዚህ ልክ ቱሪስት የሚያስተናግዱና ጥራት ያለው ምርትና አገልግሎት እንዲያቀርቡ ለማድረግ ትኩረት ተደርጎ እየተሰራ ነው። የሆቴል ሰራተኞችንም ስልጠና በመስጠት የከስተመር ኬሪንግ ሳይንስን በአግባቡ በማሰልጠን ላይ እየሄድና ያለ ነው። ከሞላ ጎደል እየተሻሻለ እየመጣ እንዳለ ለመግለጽ ነው። አማራ ክልል እንደ ክልል በርካታ ባህላዊ፣ ታሪካዊና ሃይማኖታዊ ቅርሶች ያሉበት የሚዳሰሱም የማይዳሰሱም ቅርሶች ያሉበት ክልል እንደመሆኑ መጠን እነዚህን ከማስተዋወቅ አኳያ የሰሯቸው ስራዎች በርካቶች ናቸው። ነገር ግን አሁንም መዳረሻ ቦታዎችን ከማሳወቅ ከማስተዋወቅ አኳያ ለሀገር ውስጡም ለውጭም ቱሪስት ከማስተዋወቅ አኳያ የያዟቸው የጀማመሯቸው ተግባራት በርካታ ናቸው። አሁንም ላይ አማራ ክልል ውስጥ ያሉ የሚዳሰሱ የማይዳሰሱ ቅርሶች፣ ባህሎች፣ ወጎች የት ናቸው ያሉት የሚለውን ነገር አሁንም ትኩረት ተሰጥቶ ሊሰራበት ይገባል። ያም ብቻ አይደለም። ከመዳረሻ ልማት አንጻር ወደ ባህላዊ ታሪካዊና ሃይማኖታዊ ቅርሶች መዳረሻ ቦታዎች ከማመቻቸት አኳያ ከሚመለከታቸው ተቋማት ጋር ተቀናጅቶ መስራት ይጠይቃል ብዬ አስባለሁ። በተለይ ከመብራት ቴሌ የመንገድ ተደራሽነትን ወደ እነዚህ ቅርሶች ተደራሽ እንዲሆኑ ከማድረግ አኳያ ከሚመለከታቸው ተቋማት ጋር ተቀናጅቶ መስራት ይጠይቃል። እውነት ለመናገር የተለያዩ ሆቴሎችን አይተናል። ደብረ ብርሃንም ባህር ዳርም ባህር ዳር ላይ የያየናቸው ነገሮች እጅግ በጣም የሚበረታቱ። ያየናቸው ሪዞርትና እንዲሁም የሪዞርትና ስፓ አገልግሎት የሚሰጥ ሆቴል አይተናል። እነዚህ ሆቴሎች በተለይ ተገልጋይ ተኮር አገልግሎት ከመስጠት አኳያ፣ ደረጃቸውን ከማሻሻል አኳያ፣ እንዲሁም ደግሞ ለቱሪስቶች አገልግሎት ከመስጠትና የቱሪስቶች ቆይታ እንዲራዘም ከማድረግ አኳያ በርካታ ስራዎች እየሰሩ ያለበት ሁኔታ ምቹ ሳቢ እንዲሆን ከማድረግ አኳያ በርካታ ስራዎች ሰርተዋል። በሆቴልና ቱሪዝም መስክ የሰለጠኑ ባለሙያዎችንም በስራው እንዲሰማሩ ከማድረግ አኳያ በርካታ ስራዎች እንደሰሩ አይተናል። ሌሎችም ከነዚህ የሚበልጡ ሆቴሎች ባህርዳር ውስጥ እንዳሉ እናውቃለን። ነገር ግን በእኛ የጉብኝት ሂደት ውስጥ ያልተካተቱ ናቸው። እነዚህ ሆቴሎች ለሌሎችም ልምድ፣ ተሞክሮ የሚቀሰምባቸው በመሆኑ እነዚህን ተቋማት ደረጃቸውን የማሳደግ በተለይ የቱሪስት ቆይታው እንዲራዘም በማድረግ አኳያ አሁንም መሰራት አለበት። ቱሪስቱ በተለያዩ አካባቢዎች ሲንቀሳቀስ አገልግሎት የሚሰጡ ተቋማት ምቹ መሆን ይጠበቅባቸዋልና ከዚህ አንጻር በተለያዩ ዞኖች ያሉ ሆቴሎች ምቹ እንዲሆኑ፣ ሳቢ ማራኪ እንዲሆኑ ከማድረግ አኳያ ትኩረት ተሰጥቶ መሰራት ይጠበቅበታል የሚል አስተያየት ሰጥተናቸዋል። ለእነሱም ይህም መስተካከል ባለበት አግባብ መስተካከል አለበት። የተጠቀሱት ትኩረት የሚሹ ተግባራት ማከናወን ሲቻል በሁለቱም ከተሞች የቱሪስት መሰቦች እየተመዘገቡ ያሉ ውጤታማ አፈጻጸሞች ይበልጥ እንደሚጠናከሩና በታለመላቸው የሀገር ገጽታ ግንባታና የኢኮኖሚ እድገት ላይ ተጨባጭ ለውጥ ማምጣት እንደሚቻል ቋሚ ኮሚቴው አስገንዝቧል።